ጋይስ ሀቡር በሏት፣ ሀቡር በሏት አንዴ። ጋይስ ይሄ እምቤታችን የተወለደችበት ስፍራ ነው። እና ሀቡ ዜር ዜር ብሏት ላሳያት አሳይም ብላት ነበረ። መጣሁ ቆይ ሀቢ ባላሳ ያት ይኩኑ። አይ ሰላም ናችሁ እንዴት ናችሁ? ቴንኪው አመሰግናለሁ። ቆይ ትንሽ ሀቢ ባላሳያት መጣው ወደ ውስጥ ናችሁ መጣ። በቃ ወደ ቤይሩት ሊባኖስ ቤይሩት ሊባኖስ ወይ ሰላም ናችሁ፣ ወይ ሰላም ናችሁ። አያችሁ፣ ከዚህ ይኸው አሜሪካን ያላችሁ ምን ያላችሁ አድርጋችሁ? ወይ ሰላም ናችሁ፣ ሰላም ናችሁ። አሎ ቴንኪው አመሰግናለሁ፣ አመሰግናለሁ። እሺ እናቴ፣ አመሰግናለሁ። እሺ አረ መድሃኒ ዓለም አባቴ ማን ነው ያስመጣኝ፣ መንከራ ያበላው ይሄው። እዚህ ደግሞ ላሳያችሁ፣ ሁሉ እየጎበኙ ልሳለም። እዚህ ደግሞ ኦኬ፣ ሀቢብ ኦኬ፣ ሶሪ ሶሪ። ኦኬ አለሁልሽ ሂወይ ዜድን እያየኋት ነበርና አብሬ ቻሌንጅሽ ምን ላይ ደረሰ? አረ አቡዬ የአንድ ቀን ሰባሰብና የሁላችንን ፎሎ አስደርጉልን እኔን ብቻ ሳይሆን የተሰጡትን የቻሌንጆች በሙ አቡ ግን ትናንትና በእናት ሁሉ አሪፍ ነበር። ገስት ላይ መቤቴን ሰው ዝም ብሎ ነው እዛ ጋር ገስት ነው የነበሩት ሰዎች የተቀመጡት እንጂ ላይክ ፎሎወር ያላቸው አሪፍ ግን ይሄ ቻሌንጁ አንድ ላይ ቢሆን አሪፍ ነው። ልክ ጉሮሮ የደረቀ ትናንት እኔና እሱ ስንተዋወቅ ከትናንት ወዲያ አቢባን አገናኘኝ መቶ ሀያ አምስት ሺህ ነበር እዛው ላይቭ ላይ። ከዛ ቪዲዮ ሰራው ነው ትናንትና፣ እኔ ስገባ መቶ ሰባ አንድ ሺህ ነበር በቃ ብዬመእንደ እዚህ ድምፅ መውጣት አይቻልም። እሺ፣ ለዛ ነው ድምፅ የቀነስኩት። ወደ ላይ የወጣው ነኝ። አቦ ስሚኝማ፣ ሚሚ እንትና ሻማ አብርልኝ፣ እልክልሻለሁ። አሁን አሁን ስወርድ ከዚህ አይኗ ያየ አበራላታለሁ። ለእኔ የሚሆነ ነገር ስጭልኝ።